ከውስጥ እንደሚሰበረው እንጂ ከውጭ እንደሚሰበረው እንቁላላት፣ ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይብዛልኝ። ከውጭ እንደሚሰበረው እንቁላል ሳይሆን በህይወትህ ከውስጥ እንደሚሰበረው እንቁላል ነው። ከውስጥ እንቁላል ሲሰበር ኤነርጂ ነው የሚዋጠው። ለምሳሌ እንቁላሉ ከውስጥ ወደ ውጭ ከሆነ የተሰበረው፣ አዲስ ጫጩት፣ አዲስ ህይወት ከተሸፈነ፣ ከተደበቀ ማንነት ወጥቶ ጥሩ ላይፍ፣ አየር፣ ብርሃን የሚያይበት ቀስ በቀስ አድጎም ከሁሉ በላይ አስበልጦ የሚጮኸውን አውራዶሮ የሚሄድበት ያው በአባባላችን ይባላል። ቀስ በቀስ እንቁላል በእግሩ ይሄዳል አይደለ? ቀስ በቀስ አድገህ ከሁሉ በላይ አስበልጦ የሚጮኸውን አውራዶሮ ሁን እንጂ ከውጭ ተሰብረህ እንደእንቁላሉ ሰዎች እንዲበሉህ እንዲመገቡ አትቀድላቸው። ያ ማለት ምን ማለት ነው? ሰዎች በሚናገሩ በሚያሸማቅቁ ነገር ከውጭ ከተሰበርክ ተሰብስበህ ስብር ብለህ ፈራርሰህ ቤት ትቀመጣለህ። በዛን ጊዜ ከዓላማ ከግብ ሳትደርስ ሰዎች ወደሚፈልጉት እነሱ ወደፈለጉት ነጌቲቭ አቅጣጫ የሚከቱህ አይነት ሰው አትሆንላቸው። ያንን አትፍቅልላቸው። እንደ እንቁላሉ ከውስጥ ተሰብረህ ህይወት ዝራ እንጂ ከውጭ አትሰበርላቸው እላለሁ። ሰላማቸው ይብዛልኝ። ሰላም ሁኑልኝ።